ምን ነበር የነበረኝ ኖ አምስት መቶ ምናም ነበር የነበረኝ። እንዲ ሀያ ሀያ ኮኖ እንትን ፐርፊም ያማታል። እንዲ አይ ተሳስተሽ ይሆናል፣ መቶ ኖሮሽ ይሆናል። ምንድን ነው አይተሽዋል እኮ እዛ ጋር ቁጭ ብዬ። ሶስት መቶ አራት መቶ የተጠገሙ፣ ከዛ በፊት ደግሞ መቶ ምናምን ነበረ። አራት መቶ እኮ እንዳለ ኮ ወደ አካውንትሽ አይገባም፣ የሚቆርጥ አምስት መቶ ምናምን ነበር። አምስት መቶ ምናምን፣ አራት መቶ ከዛ በፊት ደግሞ መቶ ምናምን ነበር እኮ። ከዛ በፊት አካውንት ስለሌላ ካለ አደለ

ልጅ ለእናቷ ምጥ አስተማረች። ለባል እንደዛ ነው የሆነብኝ እኮ መገና ለገና ለዛ ነው መሲ። ትክክል

እያለኝ ራሱ ሳልሰጠው ራሱ ይወስደዋል እኮ እኔ ብዙ ጊዜ፣ አሁን አንቺ ራሱ ስትሰጪኝ ለማንም ሳልሰጥ ራሱ ነው የሚወስደው። የት እንደሚሄድ እራሱ አላውቅም። በጣም ነው ፋራ። ማ ነሽ? ድሮስ ፋራ እንደ

ታስታውሻለሽ? መሲ ከሦስት ወር በፊት የሆነ የሰማን ዘፈን የተከፈተበት ስልክ ታስታውሻለሽ? እሷ ዛሬ ቻችሁ ተደረቀ አሉ ገና ነው። የተባረኪ ተባረኪ ብዬሽ አልሞትም እንደ አልሞትም እንደ እናቴ ትሙት ሞት ሞት ሰድባኝ። ይኸውልሽ ገላኔ እታችሁ ምናምን በዚህ ኮመንት ሰድባኛለች ያልኩሽ አንቺ ደግሞ ገላኔ፣ እንከባበር። እሷ ማናት ማናት እሷ ሰሚራ ታባር ጋር የገባች ማናት? እሷ ታርግታ ታ ማናት ነበር ነው ምናምን። እንዴት ነው የሚቀመጠው? ሰው ሲገባ ግፍት ሰጥቶ ነው የሚገባ፣ እዚህ ቤት ማለት ነው። እንደ ማይ ብሩ እንዲሁም አሰል አርጊ ገላኔ። አሁን ነው እንግዲህ ቤት ሰው የሚጠፋው። ተገላገልን። ቤትሽ እንዳልመጣ ነው እንዲ፣ እንደዚህ የምታረገው አንዳት አድርጊ፣ ለአስገባሽ ገላኔ። በአንድ አንድ አበባ አድርጊው ገላኔ። ብሬ ገብተን ብር ማነው ያወረዳት ብሬ? ገላኔ በቃ እንደዛ አድርጊ። ኧረ መሲ ተይ፣ እንደውም ለእኔ ብቻ ክፈችና ለእነ ዙዙ ምናምን ዝጊባቸው። ምን አፏን ነው ዘጋችኝ? ጥላትና ስሙማ፣ ምን አፏን የምዘጋው እኛ አሚና። አንቺ አሚና ምን አድርገሻት ነው ምን አርገሻል ነው? ቅድም እኮ እንትና አሙር ስትነግረን ነበር። እዚህ ምን ትናንትና አልተናገርኳትም። እንዳገብ ብሎክ አረጋታለሁ ምናምን አላልኩም። እና ለዛ እንዴ ኒዚ ኒዚ ጨረቃ ፋሚሊ ያሉ ህዝቦች እኮ የሰው ቤት እስክሪፕት አንስተውና የሰው ነገር አድርገው ይሄ ለመፖስት ፍጥረታቸው ማሻአላህ እኮ ጡጦ ለመስጠት ምናምን በጣም ነው የሚፈጥኑት። እና ምን ሰጠችሽ ገላኔ?

በዛ በኩል በሬ እንትን ላም በዚህ በኩል በጋ አርጎ ማለት ነው። መሀል እንደ ፍየል ምሮጣ አርጎ ማለት ነው። እንዴት እንዳያሰቁኝ ዛሬ ወደ ላይ እየተቦሰተውን እቼ ቦሳ ገደሉኝ። አስገባዋት እኮ እኔ ስንት ሌባ አየው። ሀይሚዬን ብሩክንም የሚዘቀጽ እንዴ? የሀይሚዬንማ እኔ ራሴ ስንቱን አየሁ መሰለሽ፣ የሰድባት የነበረው ስክራን ሴት ያረኩትን እግዚአብሔርን በውስጥ ንክልሳለሁ። ስንቱ ሰው እየሰደባት እንዳለ እኔ ገብቼ ላይቭ ላይ ማለት ነው ሜሪ፣ እኔ ላይቭ ላይ ማለት ነው፣ የብሩኬ ፕሮፋይል የለበሱ ልጆች ላይቭ ላይ ገብተው ይለያዩ እንዳይደውልላት ብሎክ አርጋት ምናምን ሲሉ ገብቼ ሁላ ማለት ነው ምን አገባችሁ እናንተ ናችሁ ወይ አላይ ምናምን ብዬ የተናገርኳቸው ልጆች አሉ። አሁን ሀይሚጌን ፖስተዋታል፣ እናቴትም ፖስተዋታል። አረ፣ እስቲ ሰላም ልበላችሁ። ወረከሎ በይነ ሰርክሻ፣ እንዴት ነሽ? ሰላም አደራችሁ አለን? እንዴት ዋላችሁ? አላችንም፣ ሁላችሁም እዚህ ውስጥ ያላችሁ ናትና ደህና ነን በሉ። አብዬ ገላኒ አሜን፣ አሜን፣ አሜን። ገላንዬ ዙዙ ወይ ለቅሶ አደረግሽ። እንደ እየመረጣችሁ ለቅሶ እንደ እናንተ የምንሄድ ዝም ብላችሁ እየተላላችሁ። እኛ አሁን እኮ እንትን ነን፣ መርዶ አድርጊ ነን። ስሚማ ማታ እኮ ነው ከእናንተ ጋር ወጥቼ። እኔ እንደሆንኩኝ ያው እንትን ነኝ፣ ከስር ከስር ሌባ ነኝ። ዝም ብዬሽ እመለከታለሁ፣ የሆነ ሆነ ቦታ ከዛ

ልጁ ዙዙ እንድታገባው ነው። አንቺ ከጀርባሽ አይቼሽ አለ እና ቆንጅዬ ነሽ። እርግጥ ያለ ዙ ቆንጅዬ ነሽ፣ ከጀርባሽ ስላየውሽ ያው ፊትሽን ለፈጣሪ ትቼ በቃ፣ ቁመት ምናምን፣ ፊትሽን ለፈጣሪ ትቼ ነው በቃ ስለዚህ

ጭንቅላት የላቸውም እንጂ እንደዚህ ተመካክረው ቢሰሩ አሪፍ ነበር። መሲ እኔ እኮ እናንተ መሲ ዝም ስትል እንደሚጨንቀኝ ታውቃላችሁ። የባዶነት ስሜት ይሰማኛል። መሲ ያኛው ስልክ ዛሬ ቻርጅ ተደርጓል። ቆይ አሁን አሽናት እንከፍተው ማይሀርት ድውድው ከእኔ ጋር ስንጣላ እኮ አታወራም እኮ እሺ እንትን አለች እናቴ ኑሪልኛ አለች እና የት እናስገባት እናቴ ኑሪልኛ እዚህ ውስጥ አለች እንደ ቤት ውስጥ ይህቺ ልጅ ግን እያደገች ነው ማለት ነው። ነፍስ ማወቅ ስትጀምር ጸባይኛ ሆናለች። ስትጀምር እኮ የጨረቃ ፋሚሊ ጸባይኛ ናቸው። እውነተኛ ናቸው። እና እውነተኛዎች እኮ ጸባይኛዎች ናቸው። ጸባይኛዎች ናቸው። የሆነ ሰው ከታች

ላሳድግበት የኔን ካሮት የኔን ካሮት እየኮተኮት አሳድግ። ውሃ ጠጩ በደንብ። አረ አላድግም ብሎኛል። ጭንቅላቱ ብቻ ነው የሚያድገው እሱ። እኔ ምንም አላልኩም። እኔም ከደሙ ንጹሕ ነኝ። አፌ ነው የተናገረው። ልሰድሽ እንዴ? ዙዙ፣ ልሰድሽ ጋልየ። የት ነው የት? ማሪ፣ መቀሌ? መቀሌ ከሆነ ደስ ይለኛል። ከእንትና ከቅዱስ ጋር ከሆነ ዙዙ ካንቺ በታች ያለች ማናት ስሟ? ትክክለኛ ሰሚራ፣ ሰሚራ እና ማይ ብሮ አሁኑኑ እዚህ ቤት ውስጥ ይመልሱልኝ። እኔ ሁሌ ጠይቃቸዋለሁ፣ ቲቪታቸው ግን እኔ ባዳን አይለናን ምን አይመልሱልኝም። አንቺ አዎ፣ እግዚአብሔርን አስመልሻቸው። መልሱላት። ምን አት ማይ ብሮ ቶሎ መልሽ። ችግር የለውም። የኔ ውዶች ወዳችኋለሁ። እኔም መልሼሻለሁ። ሁለታችሁ ስንት ጊዜ ጠይቂያችሁ እኮ ነው የማትመለሱ። ሁለታችሁ መልሳችሁ አልወዳችኋለሁ። እኔ ግን አላወኩም። ስለዚህ ነው ወዳችኋለሁ አለቻችሁ እኮ። በቃ ስሚ ሱሱ